ሰላም ጤና ይስጥልን ውድ የአበሻ አዲስ ዩቲዩብ ቻናል ተከታታዮቻችን እንደምን አረፈዳችሁ። ዛሬ ለመንገድ በተሰኘው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ ለማድረስ ዝግጅታችንን አጠናቀናል። መልካም ጊዜ። አንዳንድ ጊዜ ነገሮችን እንዳሉ መተው፣ ሲፈሱም ዝም ብሎ ማየት፣ ሰዎችንም ከነበሩበት ቦታ በቃችሁ ብሎ መልቀቅ እጅግ የተሻለ ብቸኛው መፍትሄ መሆኑን እየተማርኩ ነው። ምላሽ ብሰጥም ብቆጣም ብበሳጭም ምንም በፍጹም ምንም የሚለወጥ ነገር እንደሌለ ቀስ በቀስ እየተረዳሁ ነው። እንግዲህ እንዲህ ማድረጌ ሰዎችን በድንገት እንዲወዱኝ በክብር እንዲያዩኝ አያደርግም። ልክ በአስማት እንደሚሆን ሐሳባቸውን ፈጽሞ አይቀይርም። ያለቀለት ነገር መቋጫ ፍለጋ፣ የልብ ስብራት ለመጠገን ምክንያት ፍለጋ አትታገሉ። ማብራሪያ አትጠይቁ። ከንቱ መልሶችን ፍለጋ አትባዝኑ። ሰዎችም እናንተ የሆናችሁትን የደረሰባችሁን ወይም የተሰማችሁን ሕመም እንዲረዷችሁም ፈጽሞ አትጠብቁ። ላይረዷችሁ ይችላሉና። የህይወት ጣዕሟ የሚጣፍጠው እውነተኛ እርካታ የሚገኘው ትኩረታችሁን በዙሪያችሁ ከሚደረገው ሁከትና ድራማ ላይ አንስታችሁ አይናችሁን ወደ ውስጣችሁ ስትመልሱ በልባችሁ ውስጥ በሚሆነው ነገር ላይ በራሳችሁ እድገትና በውስጣዊ ሰላማችሁ ላይ ስታደርጉ መሆኑን ቀስ በቀስ እየተረዳችሁት ነው። እናም ምክሬን ትሰሙ ዘንድ እለምናችኋለሁ። በራሳችሁ ላይ ስሩ። የውስጣችሁን ሰላም የነፍሳችሁን እርጋታ ለማግኘት ተጣጣሩ። ያኔ ትረዱታላችሁ፤ ለሚያበሳጫችሁ፣ ልባችሁን ለሚሰብረው፣ እንቅልፍ ለሚነሳችሁ እያንዳንዱ ጥቃቅን ነገር ስሜታዊ ምላሽ ከመስጠት መቆጠብ ጤናማ፣ የተረጋጋና ደስታ የተሞላበት ህይወት ለመኖር የመጀመሪያውና ዋነኛው ቁልፍ፣ የነፍስ እርጋታን የማግኘት የመጀመሪያው እርምጃ መሆኑን ትገነዘባላችሁ። የአንድ የግል ኩባንያ ዋና ስራ አስኪያጅ ነበርኩኝ። ማርታ የምትባል ሰራተኛ ብዙ ጊዜ በሰዓቷ ስራ አትገባም፣ ታረፍዳለች። ይህንን ችግሯን ልትፈታ አልቻለችም። ማስጠንቀቂያ ደርሷት ነበር። ማርታ ቢሮ አስጠርቼ የኩባንያውን የሰራተኛ አስተዳደር ደንብ እንዳንቺ አብዝቶ ከስራ የሚያረፍድ ሰራተኛ ከስራ እንዲሰናበት ይደነግጋል እኔ ግን ይህንን እርምጃ አልወሰድኩም ነበር። አሁን ግን ከስራ እንድትሰናበች ወስኛለሁ በማለት ነገርኳት። ማርታ ምንም ሳትናገር ከቢሮ የወጣች። አንድ ቀን ከማርታ ጋር አብረው የሚሰሩ ሁለት ጓደኞቿ እንዲህ ሲሉ ሰማኋቸው። አንደኛዋ ስለ ማርታ ሰማሽ? በማለት ስትጠይቅ፣ ሌላዋ የማርታ ጓደኛ አዎ፣ ሰምቻለሁ ከልጇ ጋር መኪና ውስጥ ነው የምታድረው በማለት መለሰች። የማርታ የሥራ ቦታ ጓደኞቿ ያወሩትን ከሰማው በኋላ ስለ ማርታ ሕይወት አጣራሁኝ። የሚከተለው እውነታዎች ነበሯት። ማርታ ከሥራ ከተሰናበተች ሶስት ወራት ሆኗታል። ባሏ ጥሏት ሄዷል። የአምስት ዓመት ልጇን የምታሳድገው ብቻዋን ነው በማርፈድ ከስራ ከተሰናበተች በኋላ የምትከፍለው የቤት ኪራይ ስለሌላት ተከራይታ የነበረውን ቤት ለቃ ከልጇ ጋር የምትውለውና የምታድረው በመንገድ ዳር በቆመ በአንድ መኪና ውስጥ እንደሆነና ምግብም ከቤተ ክርስቲያን በእርዳታ እንደምትወስድ አጣራሁኝ ይህንን ሳውቅ እሷን ከስራ ማባረሬ የጥፋተኝነት ስሜት ተሰማኝና አንድ ነገር ለማድረግ ወሰንኩኝ። ማርታ ጋር ደጋግሜ ስልክ ብደውልም ስልኳ ስለማይሰራ ዘውትር የምትሄድበትን ቤተ ክርስቲያን የት እንደሆነ ጠይቄ ሄድኩኝ። አንዲት ሴትን ማርታን ለማግኘት እፈልጋለሁ ስላት፣ አሁን አመሻሽ ላይ ምግብና ብርድ ልብስ ከልጇ ጋር ይዛ ሄዳለች በማለት የምትገኝበትን ቦታ ጠቆመችኝ። ቀጥታ ማርታ አለችበት የተባልኩበት ቦታ ሄድኩኝ። ማርታና ልጇን በመኪና ውስጥ ተኝተው አገኟቸው። የመኪናውን መስታወት አንኳኳው። በሩን ከፈተችልኝ። እሷ ጋቢና ልጇ ደግሞ ከኋላ የመኪና መቀመጫ ላይ ተኝተዋል። ፊቷ ጥቁር ብሏል። አዝናለሁ፣ እባክሽ እንድረዳሽ ፍቀጅልኝ አልኳት በአውንታ ራሷን ነቀነቀች። በንጋታው ወደ ስራ እንድትመለስ አደረግኩኝ። ይህ በቂ አይደለም በማለት ከማውቃቸው ሰዎች ጋር በመነጋገርና ገንዘብ በማሰባሰብ ከአንድ አፓርታማ ሕንፃ ላይ ቤት እንድታገኝ አደረግኩኝ። እንደ ማርታ የተቸገሩ ሰዎችን የሚረዳ ድርጅት በማግኘት ለልጇና ለሷ በየቀኑ ምግብ እንዲያገኙ አደረግኩኝ። ማርታ አንድ ከሰዓት ቢሮዬን መጥታ እንዲህ አለችኝ፣ ለስራው ብቻ ሳይሆን ያለሁበት ቦታ ድረስ መጥተሽ ስላየሽኝ አመሰግናለሁ አለችኝ። ማርታ ለመጀመሪያ ጊዜ ፊቷ ብርት ብሎ ፈገግ ስትል አየኋት። ማርታ ከችግር ውስጥ እንድትወጣ በማድረጌ የዛን ቀለሊት ጥሩና የሰላም እንቅልፍ ተኝቻ አደርኩኝ። ስንቶቻችን ነን የተቸገሩትን በመርዳት ራሳችንን ደስተኛ በማድረግ እረፍት የሚሰማን? ቀጣዩ ታሪካችን ከመጽሐፍ ላይ የዳሰስኩት ነው። ትዕግስት ዋልተ ንጉስ እንዲሁም ቴድሮስ ተክለ አረጋይ ምን ሆኛለሁ የሚል መጽሐፍ አሳትመዋል። ይሄ ደግሞ ብዙዎቻችን ለምንድን ነው በግንኙነት በህይወት በትዳር ውስጥ ማድረግ የማንፈልገውን የምናደርገው? ለምንድን ነው መኖር የማንፈልገውን ህይወት ውስጥ ያለ ነው የሚለውን ነገር ምላሽ የምናገኝበት መጽሐፍ ነው። ከነዛ ብዙ ርዕሶች ውስጥ አንዱን መርጬ ወደ እናንተ አደርሳለሁ። ላንተ ላንቺ ብዬ ነው ይላል ርዕሱ። ብዙ ወላጆች ምንም ለማያውቅ ልጆቻቸው አባታችሁን ባላገባ ኖሮ እናታችሁን ባላገባ ኖሮ እንዲህ አልሆንም ነበር ይላሉ። አባታችሁን ባላገባ ሆስተስሆን ስሆን ነበር ብላ ለልጆቿ የምትናገር እናት አለች። ወደ አውሮፓ ሊሄድ የነበረ አባት ደግሞ ልጆቹን እሷን አግብቼ እናንተ ስለተወለዳችሁ እንጂ ገና ድሮ የተሻለ ህይወት ይኖረኝ ነበር ብሏቸዋል። አሁን ላይ እሱ ሄዷል። ልጆቹ አእምሮ ላይ የፈጠረው ቁስለት ግን የትም አይሄድም። ውስጥ ተቀምጦ ጊዜውን ጠብቆ ይወጣል። አባት ምናልባት እንደ ቀላል ይሆናል የተናገረው? ልጆች ግን የአባቴን እድል የሰበርኩት እኔ ነኝ የሚል ጥፋተኝነት ስሜት እንደተሰማቸው ይኖራሉ። አንዳንድ ወላጆች ልጆቻቸውን ለማስጠናት ተቀምጠው በጣም ጎበዝ ተማሪ ነበርኩ ይላሉ። ታዲያ ለምንድነው ዩኒቨርሲቲ ያልገባሹ? ለምንድነው ይሄንን ማንበብ ያቃተሽ ይላሉ ልጆች አቆምኳ። ለምን አቆምሽ? እናንተን ወለድኩ፣ እናንተን ለማሳደግ ብዬ ትምህርቴን ታውኩ ትላቸዋለች። ነገሩ እውነትም ይሁን ግን ልጆቹ የበደለኝነት ስሜት እንዲሰማቸው ከማድረግ ውጪ ምንድነው የሚጠቅማቸው? ብዙ ወላጅ እንዲህ ይላል። ብዙዎቻችን በተለያዩ ምክንያቶች ልንል እንችላለን። የታመመ ቤተሰብ ውስጥ ግን ይደጋገማል። ፊቴ ማዲያት ያወጣው ባንተ ምክንያት ነው። ከአባቴ ጋር የተጣላሁት ባንቺ ምክንያት ነው ቁንጅናዬ የጠፋው። ባንተ ምክንያት ነው እንዲህ የሆንኩት። በአንቺ ምክንያት ነው። ባንተ ምክንያት ነው። በአንቺ ምክንያት ነው። ባንተ ምክንያት ነው። ለእያንዳንዱ ችግርና ጉዳቶች ሁሉ ተጠያቂ ልጅ ይሆናል። ልጅ ይህን መሸከም አለበት። የልጆች አእምሮ እንደ ነጭ ወረቀት የልጆች አእምሮ እንደ ነጭ ወረቀት ነው ተብሎ ተደጋግሞ ይነገራል። ደግሞም ነው ልጆች እናቴ ያዝናለች። ያዘነችው ደግሞ በእኔ ምክንያት ነው። በእኔ ምክንያት ኮስምናለች። ስለዚህ እኔ ጠቃሚ ልጅ አይደለሁም። እናቴ አትፈልገኝም። ስለዚህ ሰው ሁሉ አይፈልገኝም ብለው ያድጋሉ። ሲያድጉ ደግሞ ብቻቸውን ሳይሆን ከችግሩ ጋር ነው። እንግዲህ ይህን ምዕራፍ ለማጠቃለል ስለ ፍቅር ያለን እይታ ወይም ደግሞ የማይጠቅሙንና የሚጎዱንን ሰዎች የምንቀበልበት ሁኔታ ከሚጎዱን ሰዎች ጋር ተቆራኝተን ረጅም መንገድ የምንሄድበት አንዱ ምክንያት ከታመመ ቤተሰብ መገኘታችን ይሆናል። ሌሎች ምክንያቶች ሊኖሩም ይችላሉ። አንዱ ግን ይህ ነው፣ በዚህ ምዕራፍ ያየነውን የታመመ ቤተሰብ ነው። የታመመ ቤተሰብ ውስጥ ስናድግ የታመመ ቤተሰብ የመመስረት እድላችን የሰፋ ይሆናል። በልጅነታችን ወራት በእኛና በልጆቻችን መካከል ያለው ግንኙነት አድጎ ነው በእኛና በልጆቻችን መካከል የሚመጣው። ስለ ስነ ልቦና ስናወራ ፍጹም እርግጠኛ የሚባል መልስ አይደለም ያለው ብለናል። ስለ ሰፊ የመሆን እድል እየተነጋገርን ነው። የታመመ ቤተሰብ የታመመ ቤተሰብን ይፈጥራል ስንል ሁሌም ቤትን ቦታ ማለታችን አይደለም። አንድን ሰው የሚሰራው ቤተሰብ ብቻ ወላጅ ብቻ ነው እያልንም አይደለም። የወላጅና ቤተሰብ ሚና የጎላ ነው እያልን ነው። የወላጅ ሚና በጎረቤት አይተካም እያልን ነው። ጎረቤት፣ አካባቢ፣ ትምህርት ቤት፣ ማህበረሰብ፣ ህብረተሰብ፣ ሀገር፣ ብዙሃን መገናኛዎች ማስታወቂያው የሚታየው የሚሰማው፣ የራሳቸውን ድርሻ አላቸው። በእኛ ውስጥ የቤተሰብ ድርሻ ግን ሰፊውን ዓለም ነው። ቤተሰብ አበላሽቶ ጎረቤት የሚያስተካክለው እጅግ ጥቂት ነው። ግን ይጨምራል። እኛ ጋር የታመመ ግንኙነት፣ የታመመ ፍቅርን፣ የታመመ ትዳርን ይዘው የሚመጡ ሰዎች የእጅግ አብዛኞቹ የታመመ መነሻ የልጅነት ወቅት አስተዳደጋቸው ሆኖ ነው የሚገኘው። ወላጆች በልማድ ወይም ምንም አያመጣም ብለው እንደ ቀልድ ያደረጉት ነገር ነው አድጎና ቅርጽ አበጅቶ አሁን ላይ የሚደርሰው። እኛ ቢሮ ፊት ለፊት የተቀመጡ ሰዎች መነሻ ችግራቸው ከታመመ ቤተሰብ የመጣ ነው ካልን ቤተሰባቸው ከማን ተቀብለው፣ እሱም ከታመመ ቤተሰብ፣ የአያት ቤተሰብ፣ ከቅድመ አያት ቤተሰብ እያለ እያለ እንደ እርግማኑ እዚህ ደርሷል። እርግማኑ እንዳይቀጥል እኛም ቤተሰብ ላይ እንዲቋረጥ ነው። ይህንን መጽሐፍ እየሰራን ያለ ነው። እኔና አንተ ይህንን መጽሐፍ እየጻፍን ያለ ነው። ለዚህ ነው የነቃ ትውልድ ለመፍጠር ነው። ገና ቤተሰብ ሳይመሰረት እኛ ማን ነን፣ ከየት ነው የመጣ ነው፣ በምን አይነት ሁኔታ ነው የመጣ ነው የሚል ቤተሰብ ለመፍጠር ነው። ልጅ በእድሉ ያድጋል እንደምንለው ቤተሰብም በእድሉ ይመሰረታል እንዳልን ነው። ያለፈውን ስህተት ላለመድገም ነው። የምናውቀው በሽታ እንዳያመን ለማከም ነው። አመጣጡን የምናውቀው ጎርፍ ጠርጎ እንዳይወስደን ነው። ለደራሽ ጎርፍ ደግሞ ዝግጅት እናድርግ ነው እያለን ያለ ነው። ውድ የቻናላችን ተከታታዮች ምን ሆኛለሁ የሚለውን የትዕግስት ዋልተ ንጉሥ እና ቴዎድሮስ ተክለአረጋይ አንድ ርዕስ ወስደን ያቀረብንላችሁ፣ ሌላውንም በቀጣይ ጊዜ የምናቀርብ ይሆናል። ታሪኮቻችንን ከወደዳችሁት ላይክ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ቻናላችንንም ሰብስክራይብ ከማድረግ ወደ ኋላ እንዳትሉ። ውድ ቤተሰቦቻችን እናንተም ድጋፋችሁ አይለየን እንላለን።